ጽዮን እንዳየሁት ከሆነ የአፌት ከንፈሩ ደርቋል። ስለዚህ አንተ እንደሰጠኸው አድርገህ ይህን ውሃ ብትሰጠው ብላ እንግዲህ ለአክስቱ ልጅ ጽዮን ታዘዋለች። የአክስቱ ልጅ እንግዲህ ጽዮንን አፈቀርኳት እያለ ይገኛል። ይህ ነው አጋጣሚ እንግዲህ ለዚህ ነገር የበቃው። ሆኖም ግን ናታልና ቢኒ እንዲሁም ቤዛ ተነጋግረው የአፌትን ሰርግ እንደሚታደሙ እና የአፌትን ሰርግ የሚቋረጥበትን መንገድ የሚፈልጉ እንደሆነ ተመካክረው ነበር። በዚህም መሰረት እንግዲህ ያቀዱትና ያሰቡትን ይዘው በሰርጉ ላይ ተገኝተዋል በጣም ፈርቼ ነበር እንደዚህ ይፈራሉ ብዬ አላሰብኩም አለ ያፌት እየተንቀጠቀጥኩ እኮ ነው አለው ላክስቱ ልጅ እሱም በቃ ይሄን ጎንጨት ትበል አለና ያንን ውሃ ሲሰጠው፣ ያፌትና ቤዛ እንዲሁም ቤኒ በቁራኛ አይን እያዩ ፋሽራ ኪሉ ነበረ። ነገሮቹ ሊሳኩ ነው ሲል ከዛ እንግዲህ ኤፍራታ ቬሎን ለብሳ ከአክስቱ ጋር ከያፌት አክስት ጋር ደረጃ ላይ ስትወርድ ሁላቸውም ታዳሚዎች ቆም ብለው ያሉ። ከዛ በፊት ግን ያፌት እንግዲህ እና እንግዲህ ኤፍራታ ናታልን ለማዳን ያደረገችው ነገር ሳይሳካ ቀርቶ አሁን ደግሞ የናታል ነፍሰ ጡር ልጅ በሆዷ ይዛለች ማለት ነው ኤፍራታ። ስለዚህ ይህ ሁሉ ነገር እንግዲህ ያፌትን ያሰበውን ሁሉ ያጨለመበት እንደሆነ የታየበት ነገር ነው። በጣም ደስ ይላል ማለት ነው። የምድሮም ኤፍራታ ኤፋዬ የናታልና ናታል ብቻ እንጂ ሌላ አይደለችም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ ውድ ተከታታዮቼ፣ በጣም ነው ስለምታበረታቱኝ በጣም ነው ማመሰግናችሁ። ከቀጣይ እንግዲህ ሐረግን እንግዲህ እያቀረብንላችሁ እንገኛ እንገኛለን ያፌት የሰርጉን ቀን ድግስ እንግዲህ አዘጋጅቶ ታዳሚዎችንም ጠርቶ ነበረ። በዚህ መካከል እንግዲህ ያክስትያው ብድግ ብሎ እነ ናታል መምጣታቸውን ሲያይ፣ ናታል ናታል፣ አንተነህ እንዴ አንተነህ፣ እንደ ናታል ማለት ይለዋል ማለት ነው። አዎ ብሎ ከተዋወቀው በኋላ እነ ቤኒንም እንግዲህ ተነሳ እባክህ ሲለው፣ ምነው ዛሬ ከእንቅልፍ ነቃህ እንዴ? ኧረ እውነት ከነቃህ ጥሩ ነው። አይ ኤፍራታ ተገዳ እንጂ ተወዳ ወዳ አታደርገውም። ልናስጥላት ይገባል። ሲለው ለቤኒ አሁን ከተነሳ ከነቃማ መልካም ጦሩ ይልና እሱም ተነስቶ እንግዲህ ገንዬም ለጊዜው አልሄድም ብትልም መሄድ እንዳለባት ተነግሯት እንግዲህ ሁላቸውም ወደ ሰርጉ ታድመው ሄደው ነበረ በዛ መካከል እንግዲህ እንግዶቹ ሲመጡ ለመጀመሪያ ጊዜ ያያቸው የአፌት ያክስት ልጅ ነበረ እንግዶቹ ሲመጡ ጽዮንን ስለሚወዳት ጽዮን ላይ ነበር ልቡ ያረፈው እና ጽዮንን ሲያናግራት ናታን ምን እያለን ሄል እቅዴን እንዳያበላሽብኝ መጠወጥቼ እንሱ ጋር ሲል ምን ማለት ነው ወንድሜ፣ ታገስ እንጂ ስትለው እሷ እኔ ባንቺ የመጣ ነገር በፍጹም አልታገስም፣ ታውቂያለሽ ኤቲ አላት። ማለት ነው ምን አባቱ ነው የሚያስለጠልጠው እያለ ናታል ያን የአክስቱን ልጅ ሳይ ተናዷል። እባክህ አንተ፣ አንተ ለምንድ ነው ከመቼ ወዲህ መደባደብ የጀመርከው ትለዋለች። ናቱዬ ተረጋጋ፣ ሁሉንም ትላለች ቤዛም እንግዲህ ሁሉን እቅዶቻችንን ለማሳካት ዝም ማለት አለብህ ታገስ፣ ስትለው ስለምን ቅር ነው የምታወሩት? ስትል ጽዮን ትጠይቃለች። ጽዮን በኋላ እንነግርሻለን አላት። እሷ ምንም ነገር ስለማታቅ ዝም በል በቃ ትለዋለች። ግን ያፌት ይሄ ነው እያለ እንዴት ይመጣል ሲል፣ ሰራተኛዋ ደግሞ ምንድን ነው እንግዳዎቹን ወርደው አይቀበሉም እን የት አሉ? ትላለች። ግን ያፌት እንዳለው በምንም ነገር የተናደደ አይመስልም አለ። ናታል ነዋ አለ። እንዴ ሰራተኛዋ ምን እያልክ ነው ትላለች። ናታል እኮ ማለት ያን ነው። ከሴቶቹ መካከል ያለው ምንድን ነው የስራ ባልደረባ ነው ትለዋለች። አይ አይደለም፣ እሱ የሚፈልገው ያፌት የሚፈልገው ሰው ነው። ወጥቼ እንደመጡ መናገር አለብኝ አለና ወደ ፎቅ ሲወጣ ሰራተኛዋ እነ ቤዛንና እነናታልን በስልኳ አንስታ ቪዲዮ ትቀርጻቸው ነበር። ከዛ ወደ ላይ ወጣና እንግዶች እኮ መጥተዋል እያለ ለመናገር ቸኩሎ ወደ ላይ ይወጣል። ወደ ላይ ከወጣ ያፌት አክስት እኔ አንተን ያፌት በጣም ተቀይሜ አለው ይላሉ። እኔ እንደ እናትህ እንደማታኝ አውቅ ያለሁ ዛሬ አሉ የስንት ሰው ሰርግ በልቼ በልቼ ዛሬ እንደዚህ ከተጋባዥ እኩል ትቅረብ። ውይ አክስቴ፣ አለ ያፌት። ድንገት ነው የወሰንኩት አለ ያፌት ማለቴ፣ አለ እኔና የልቤ ንግሥት ቸኩለን የወሰን ነው አለ እና ተናገረ። ጠጋ አለችና አክስትየዋ፣ ውይ የእኔ ቆንጆ እንዴት እንደምታምሬ ምንም ነገር አትዋሽኝ፣ እኔ እናትሽ ነኝ እንደዚህ የተጣደፋችሁት ነገር አርግዘሻል እንዴ? ስትጠይቀች አረ በፍጹም አለ ኤፍራታ። እንደዚህ አይነት ነገር የለም አለችና አይኗን ፈጠጥ አደረገች። ያፌት አለ ያክስትሌ በማረግ ስትጠብቃች የነበርኩ እንግዶችን መጥተዋል አለው። ማዘር ደግሞ እዚህ እንግዶችን ትተሽቁጭ ብለሻል አላት ማለት ነው ትንሽ እንኳ ሳዘኑሽም እንዴ? ይዘሻቸው የመጡሽ ጎረቤቶች አይደል? ማን ነው የመጣው? አለ ያፌት እኔ በጉጉት የምጠብቀው ሰው የለኝም አለው ናታል መጣ ሲባል እንግዲህ ናታል መጣ ሲልሱ ኤፋዬ አይኗ ፍጥጥ አለና ደስ አለውና ከረባቱና ሱፉን እያስተካከለ ያፌት ወደታች ሲወርድ እውነትም እንግዶቹ መጥተዋል። ማለት ነው የቀረ የለም ኤፍራቲ ፈጣሪ ወይ አለ እባክህ ብርታቱን ስጠኝ አለች ኤፍራታ ኤፋዬ ኧረ በጣም ተጨናነቀች። ከዛ በዚህ መካከል ላይ ሳታስባት ተሸፋፍና ህዊ ብቅ አለችባት። ህዊ አለቻት፣ ምን ወደዚህ አለቻት። ከዛ ደነገጠች ስታያት ማለት ነው። ገነት ደግሞ በጣም ተክዛለች። ደስተኛም ኔ አይደለችም ውስጧ ግን ልጇ እንዳይከፋባት ብቻ ለመጣች እንደምትመስል ገንየት አስታውቅ ነበረ። ከዛ በኋላ እንግዲህ ነገረቻት እና እኔ ልጆቹን ለማዳን ልሄር ነው አለች። ከዛ አክስትየዋ ተመለሰች እና ኤፍራታን ዲጄ አለቻ ቱቱቱቱ እንዶ ከይን አውጣሽ እኔ ቆንጆ የኔ ፍሬ ወርቅ ፍልቃቄ አብ ያፌት አንቺን የምስለች ጨረቃ ነው። እስከዛ ድረስ ያላስተዋወቀኝ አለ ጨረቃ የሚለው ስም ከናታል ነዋ የምታውቀው ኤፋዬ፣ ጨረቃ የሚለው ነገር ትውስ አላት ኤፍራታ በሀሳብ ስምጥ ብላ ሄደች። አጠፋሁ እንደ ኔ ልጅ አሉ አክስት። በሀሳብ ጭልጥ አልሽ እኮ አለ ረበ። ፍጹም እርሰዎ ምንም አላጠፉ። የሆነ ነገር አስታውሼ ነው አለች። ኤፋዬ እንደው የኔ ልጅ ያፌትን ብጠይቀው ሊመልስልኝ መልስ እያየሽ ነው አንቺ አያገባሽም ዝም በይ አርፈሽ ተቀመጭ ይለኛል። እንደዚህ ያጣደፋችሁ ነገር ግን ምንድን ነው? የአንቺ ቤተሰቦች የት ነው ያሉት? አለች አክስት። ሁሉንም ባያቸው አንቺ ቤተሰብ የለም አሉ ከዛ ያፌት ደረሰና እሷ ኮ አንድ ሰው ናት፣ ይህንን ጥያቄ ብቻዋን ነው የምትመልሰው አለና አበባውን እጇ ላይ ያስቀመጠላት። መጣ እንዴ አሉ አክስት። ግራ ቢገባኝ እኮ ነው ይህን ሁሉ ጥያቄ የምጠይቀው አሉ አክስት። አክስቴ፣ አንዳንድ ነገሮችን መጠየቅ አያስፈልግም አጠይቂ አለ ያፌት። ከዛ ይልቅ ሚስቴ እንዴት ቆንጆ እንደሆነች አውሪ አላት። እስኪ ቪሏዋል እንዴት እሷ ላይ እንደሆነ እንዴት እንዳማረ ተናግረዋል። ለምን ትቆጣለህ አለች ኤፋይ። ስለጨነቃቸው ጥያቄን የጠየቁት አለ ኤፋይ። ሌላ ነገር የተናገሩት ነገር የለውም። ተኮሳተርኩ እንዴ በጣም ይቅርታ ክስቴ፣ አለ ዛሬማ። መሳቅ አለብኝ አልኮሳተርም አለ ያፌት። ድግሱን ሳያውቅ ማለት ነው። ከዛ በኋላ ኤፋይ እንግዲህ ተኳኩላ ተቀባብታ ጨርሳ ወደ ደረጃ ላይ እየወረደች ነበረ ማለት ነው። ከዚህ ጊዜ እንደዚህ ብሎ ሲያዋቸው ምን ይመስላሉ እያለች እንደዚህ ስትል ቢሰማህ፣ ያፌቶ ወንድምህ የሚያደረግን አታቅም አለ ሰራተኛዋ። እውነት እንዳለ ግን የስራ ባልደረባ የለውም እንዴ አለችው። አይ እሱ የስራ ባልደረባዎቹን የሚኖሩትም አይኖሩትም አይለዩም አለ። ከዛ ቤዛና ናታል ቆመው ይታያዩ ገባ። ተቀምጠን ነቢን ያልመጡም እንዴ አለ ተቀምጠን እንጠብቃቸው እንደሚመጡ ነግረውኛል። አሌ ቤዛ እሽ ብለው ተቀመጡ። ከዛ መጥቶ ሰላም አላቸው። የእሷ ክስት ልጅ ማለት ነው። በዚህ ጊዜ እንግዲህ እፍራታን ይዞ በደረጃው ላይ እየሳበ ደስ ብሎት እየሳቀ ወደ ታች ወረደ። ሁላቸውም የታደሙ እንግዶች ብድግ ብለው ከመቀመጫቸው አስተናገዱት። በጣም ደስ አለውና ከዛ በኋላ ሰራተኛዋን እንግዲህ ያኔ ኪስ አምጪ ብሎ ነው። በፌስታል ያለን የደስታችን ስለተሰበሰባችሁ ከልብ ከልብ እናመሰግናለን፣ አለ በእርግጥ እኔ ሰው ሲሰበሰብ ትንሽ ይጨንቀኛል፣ አለ ያፌት። አሁን ራሱ እየተንቀጠቀጥኩ ነው፣ አለ። ወደ ዋናው ዝግጅት ከመሄዳችን በፊት ግን አንድ የማድረግ ያለብኝ ነገር አለ። እባክሽ አምጭልኝ ያንን እቃ አለ። እነ ናታል በአይነ ቁራኛ ይመለከቱት ነበር፣ እነ ቤዛ እንዲሁም ጽዮን። ናታል ራሱን መቆጣጠር አቅቶት ግን ሁሉን ነገር በውስጡ አድርጎ ሃሳቡን እቅዱን ለማቃለል ያው እኛ እንደምታውቁት ተቆንጥጠን ያደግን ባህላችን ነው አለ። እንደ ባህላችን መሰረት እንግዲህ ጋቢ ለእናቷ ታለብሳለች ተባለች እና ለወይዘሮ ገነት ጋቢውን ልታለብስ ሄደችና ኤፋዬ ጋቢውን ለእናቷ ለገንዬ አለበሰቻት ማለት ነው። በዛ መካከልም ያለው ፕሮግራም አለቀና ያፌት ናታል አል እንዳያይበት ወይንም አንድ ነገር እንዳያደርግ የፈራ ይመስል ነበር ያፌት እና ቶሎ ብሎ አልብሶ ከጨረሰ በኋላ ኤፋዬ ጎንበስ ብላ ጉልበት ሳመች ማለት ነው። ሉሊት እንደምንድን ነው ብላ አይኗን ፈጠጥ አድርጋ ትመለከት ነበረ። ገንዬም ልጇን ከፍ አድርጋ ይዛ ግንባሯን ስማ መረቀቻት። ናታልም አይን አይኗን ይመለከታት ነበር፣ በስስት ይመለከት ነበር። ሌላዎቹን ሰላም እንዳትል ሲል ጎትቶ ነበር የወሰዳት የፌት እየሳቀ። ከዛ በኋላ እዛ እንግዲህ ነው ሚናው የተጫወቱበት ማለት ነው። ዮሆንን ወዶ አፍቅሮ ስለነበር ልቡ ስለተሰወረ ያክስትየው ላይ ምን እንኳን እንደሰጠችው አላስተዋለም ነበረ ከዛ ያንን ውሃ መድኃኒት ከጠጣ በኋላ ልክ ቀለበት ሊያደርግላት ብቅ ሲል በዛው ጥቅልል ብሎ ነበረው የወደቀው በዛ ጊዜ በጣም ነበር የደነገጡት እና ሁላቸውም ቆሙ ስለዚህ የሴራው መንስኤ የሰራው ማን ይመስላችኋል ናታልና ቤዛ ወይንስ ናታልና ወይንስ ናታል ብቻውን እስኪ እናንተ ሐሳብ አስተያየታችሁን ተናገሩ ማለት ነው። በዚህ መሰረት እንግዲህ ኤፍራታ የሳት ሳታገባው ቀርታ ሰርጉ ተቋርጧል ማለት ይህ ሁሉ ሰርግ እንግዲህ ፊትለፊት ላይ ተዋርዷል ማለት ነው። በጣም ነው እንግዲህ ሲነቃ እውነት ይነቃል ወይንስ በዛው ያሸልባል የሚለው ነገር ከባድ ነው። ሆኖም ግን በዚህ አማካኝነት ሰርጉ ለጊዜው ተቋርጧል። ሀሳባ ግን ድብቋ ፖሊስ ሰርጉ እንደሚቋረጥ ብትናገርም ግን አሁን ይህንን እቅድ አይደለም እሷ ያደረገችው። ግን በሌላ በኩል እሷ ሌላ ዝግጅት እያደረገች ነበረ። ከዛ ፖሊሶቹ እንዴት እንደታገቱ ላውጣቸው የሚለውን ነበረ ቢዚ የነበረችው ኤፍራታ ግን እንድትረዳት ገብታ በማን ያስፈራራሽ የሚለውንም እየጠየቀቻት ነበር። እፍራታም ያን ነገር አልመለሰችላትም ማለት ነው። ከዛ የተፈጠረው ነገር ግራ ተጋብተዋል። ይሄ ነገር ያቀደችበትና ያለመችበት አይደለም። ሄዊ ገነትም እንግዲህ ልጄ በሰርጉ ቀን እንደዚህ እንዲከፋትና እንድትበሳጭ አልፈልግም፣ ያቀደችው ነገር ይሆናል ሰርጉን እንዳታበላሹባት እያለች ነበር። ገንዬም አስጠንቀቃ ነበር። ዳግም ግን እቅዱን መጀመሪያ እንዲያቀደው ቆራጥነቱን አሳይቶ ነበር። ሰርጉ ጋር የመጡ ሰዎች ግራ ተጋብተዋል። እዛ ውስጥ ያሉ ሁሉም የሴራ ውስጥ ተካፋይ እንደሆኑ ይመስላሉ። ያፊት የጓደኛ ወይም የሚያክስቱ ልጅ ነው እንግዲህ ጽዮንን በጣም ስለሚወድ ነው። ውሃውን ምን እንኳ ሳያቅ ሰጥቷታል ማለት ነው። በጽዮን ፍቅር ታውሮ ስለነበረ ነው ያኔ የሰጠው ማለት ነው። በዚህ መሰረት እንግዲህ እቅዱ ፈርሶባቸዋል። በዚህ ማስተካከል ደግሞ ኤፋዬ ለናቱ አርግዛለታለች በዛች ቀን እንግዲህ፣ አሁን የልጅ እናትም ልታደርገው ነው ማለት ነው። ቤዛም ከዚህ በፊት የልጅ እናት ያለችው የውሸት እንደሆነ ግልጹን ለናት አልነግራው ተደስቷል ማለት ነው። ማን ይሆን ታዲያ የዛ ልጅ አባት የሚለውን ሲጠይቀው፣ ደቢኒ ቆይሱ አሁን ጊዜው አይደለም አሁን ሰርጋችንን እንጨርስ እያለው ነበረ። በዚህ ተሰናብተናል።